ሰላም እንደምን ቆያችሁ፣ ውድ የክንፋን መረጃ ቤተሰቦች የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናውን እናሰማችኋል። ደቡብ አፍሪካ ፍልስጤማውያንን ከሀገራቸው ማጽዳት ነው በማለት ፍልስጤማውያንን እንደማትቀበል አሳወቀች። ቀጣዩን አሳዛኝ ጥፋት ለመከላከል በፕሪቶሪያ ስምምነት ላይ የተጣለውን የፖለቲካ ከበባ ይነሳ ተባለ። ቀጥለን ዝርዝሩን እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋቸው እንድትከታተሉን በአክብሮት እንጋብዛል። የአዲስ ስታንዳርድ ኤዲቶሪያል በርዕስ አንቀጽ አምዱ ቀጣዩን አሳዛኝ ጥፋት ለመከላከል በፕሪቶሪያ ስምምነት ላይ የተጣለውን የፖለቲካ ከበባ እንዲነሳ የሚጠይቅ ምንባብ አቅርቧል። እኛም የምንባቡን ሙሉ ቃል እንደሚከተለው አቅርበነዋል፣ ተከታተሉ። ቀጣዩን አሳዛኝ ጥፋት ለመከላከል በፕሪቶሪያ ስምምነት ላይ የተጣለው የፖለቲካ ከበባ ይነሳ። የፕሪቶሪያ ስምምነት ከተፈረመ ከሶስት ዓመታት በኋላ የኢትዮጵያ ፖለቲካ ልሂቃን አገሪቱን ወደ አዲስ ግጭት ለማስገባት እያመሩ ነው ነው። በ21ኛው ክፍለ ዘመን ብዙ የሰው ልጅ ካለቀበት ጦርነቶች መካከል አንዱን ያቆመ ወሳኝ የሰላም ስምምነት ተከትሎ የተወሰደውን ሰነድ የፈረሙት አካላት እያደረጉት ባለው ፖለቲካዊ፣ ወታደራዊና ትርክታዊ ጥሰት ምክንያት በቀላሉ ሊፈርስ የሚችል ሰነድ ሆኗል። አሁን ውጥረትን የሚያባብሱ ቋንቋዎች በአደገኛ ሁኔታ እየተገለጡም ናቸው። የዚህ ቀውስ ምክንያት የፌዴራል መንግስት የፕሪቶሪያን ስምምነት የመተግበር ፍላጎት ማጣት ነው። ከዚህም ጋር ተያይዞ ጠቅላይ ሚኒስትር አብይ አህመድ ስምምነቱን ህጋዊነት ለማሳጣት እያደረጉት ያለው ይፋዊ ጥረት የሚነሳ ነው። ጥቅምት ለፓርላማ ማብራሪያ በሰጡት ወቅት የፕሪቶሪያ ስምምነት ሙሉ በሙሉ ይተግበር የሚል ጥያቄ የሚያነሱ አካላት በድርድር ሂደት ውስጥ ያልተሳተፉ ናቸውም ብለዋል። አክለውም መንግስታቸው ስምምነቱን የፈረመው በአሁኑ ወቅት በትግራይ ውስጥ ከተፈጠረው የፖለቲካ መለያየት በኋላ ከእርሳቸው ጋር ከተሰለፉት ሶስት ሰዎች ጋር መሆኑንም ተናግረዋል። የህወሀት ሊቀመንበር የሆኑት ዶክተር ደብረ ጽዮን ገብረሚ ሚካኤል ይህንን አገላለጽ በፍጹም ውድቅ በማድረግ ጌታቸው ረዳ ስምምነቱን የፈረመው በህወሀት ስም ነው እንጂ በራሱ አይደለም፣ ከእንግዲህ ትግራይን ሊወክል አይችልም ብሏል። የፌዴራል መንግስት ህወሀት እንደ ስምምነት ፈራሚ ያለውን ቅቡልነት በመፈለግ የፕሪቶሪያ ስምምነት ትክክለኛውን ሙሉ በሙሉ ጥያቄ ውስጥ አስገብቷል። ይህም ድርጊት ወደ ግጭት የሚወስደውን በር ዳግም የመክፈት አደጋ ደቅኗል ተብሏል። ምንም እንኳን ዘይቤያዊ ንግግር ለመጠቀም ቢሞክሩም ይህን አይነቱን የጠቅላይ ሚኒስትር አስተያየቶች የፕሪቶሪያን አስገዳጅነት ያቀ ቀለለ ሙሉ በሙሉ እንዲተገበር የሚጠይቁትን አካላት ጥያቄ ውድቅ ያደርጋል። ይህ ገደብ የለሽና ኃላፊነትን የዘነጋ ንግግር ጉዳትን የማድረስ አቅሙ ቀላል አይደለም፤ ምክንያቱም ለፌዴራል መንግስት ስር ላሉ መዋቅሮች፣ ለአገር ኃይሎች እንዲሁም ለዘራፊ ሚሊሻዎች ስምምነቱን መተግበር እንደ ግዴታ ሳይሆን እንደ አማራጭ የሚታይ ይሆናል። ህጋዊነትን እንደ መሳሪያ መጠቀም ባለፈው ዓመት ብሔራዊ ምርጫ ቦርድን የህወሃትን የህጋዊነት እውቅና ሰርዟል። ይህ የህጋዊ እውቅና ስረዛ በህግና በአሰራር ቋንቋዎች የተሸፈነ አጠያቂ ድርጊት ነው። የፌዴራል መንግስት በምርጫ ቦርድ በኩል የፕሮቶሪያ ስምምነት ፈራሚ የሆነው ህወሀትን ህጋዊ ሰውነት በመንጠቅ የስምምነቱን መርህ አፍርሷል። በስምምነቱ የህወሃት ፖለቲካና ተቃዋሚ ምልሰት ለሰላም ወሳኝ የማዕዘን ድንጋይ እንደሆነ እንጂ በምርጫ ቦርድ ውሳኔ የሚሰጥ ልዩ ጥቅም እንዳልሆነ ግልጽ ነው። የፈራሚውን ህጋዊ ሁኔታ ስምምነቱ መለየት አጠቃላይ የሰላም መዋቅሩን ያናጋል። ውሳኔው የፕሪቶሪያን የትግበራ ማዕቀፍም ያዳክማል። እንዲሁም ወደ እርቅ የሚወስድ መንገድ እንዲሆን የታሰበው ወደ የማግለል አሰራር መሳሪያ መጠቀምን ሰፋ ያለ ህጋዊነትን የማሳጣት እድልም ይሰጣል ተብሏል። በተመሳሳይ ጊዜ ህወሀት ከራሱ ከተገነጠሉና ከፌዴራል መንግስት ጋር ከተሰለፈው ቡድን እንዲሁም ከፌዴራል ባለስልጣናት ከባድ ክሶች እየቀረቡበት ነው። ከነዚህ ክሶች መሃል ዋነኛው ህወሀት የፖለቲካ አጀንዳውን ለማራም ሲያመድ ሲል ውስጣዊ ተፈናቃዮችን እንደ ፖለቲካዊ መደራደሪያ መሳሪያ እየተጠቀመ ነው የሚል ነው። እነዚህ ክሶች ሳይፈቱ ከቀሩ የሰላም ሂደቱን ታማኒነት ይበልጥ ያበላሻሉ። እንዲሁም በሁሉም ወገኖች መካከል ያለውን ጥርጣሬና የኃይል ፖለቲካን ያጠናክራል። እነዚህ ክስተቶች በአንድነት ሲታዩ የፕሮቶሪያን ስምምነት በሁሉም አቅጣጫ ለከበባ አጋልጠውታል። አንዱ በትግራይ ተከፋፍሎ ከሚገኘው የፖለቲካ ምህዳር ሲሆን፣ ሌላኛው ደግሞ ወደ ድርድር መፍትሄነት ሳይሆን ወደ ቁጥጥራዊ ቅጣት እየተመለሰ ካለ የፌዴራል መንግስት ነው። በፌዴራል መንግስት የተጣለው የድርድር እገዳ ጥቅምት 29 ቀን 2018 ዓ.ም ተመረተ። የህወሓት ሊቀ መንበር ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስት የውይይት መድረኮችን እያገደ ነው ሲሉ ከሰዋል። አደራዳሪዎቹና እኛ ስምምነቱን ስለመተግበር ለመገናኘትና ለመወያየት እንፈልጋለን፣ ነገር ግን እንቢተኛ የሆነው የፌዴራል መንግስት ነው ብለዋል። ይህ እንቢተኛነት እውነት ከሆነ የስነ ስርዓታዊ መዘግየት ሳይሆን ሰላምን ለማስጠበቅ ታስቦ የተዘጋጀውን ዘዴ ሆን ተብሎ ማደፍረስ ይሆናልም ተብሏል። አክለውም ማይክ ሃመር ከሄድ ወደ ና ተተኪ ባለመኖሩ ምክንያት ግልጽ የሆነ ክፍተት ታይቷል በማለት ዓለም አቀፉ ባለድርሻ አካላትን ትርጉም ያለው ጫና ማሳደር ባለመቻላቸው ተችተዋል። ዓለም አቀፉ ተሳትፎ አለመኖሩና ንቁ የሆኑ ዋስትና ሰጭ አካላት መጥፋት በርካታ ተዋናዮች ስምምነቱን ያለ ቅጣት እንዲጥሱ አበረታቷልም ብለዋል። የፌዴራል መንግስት የፈጸማቸው ጥሰቶች ሆን ተብሎና ተከታታይነት ያለው መሆኑንም ያሳያሉ ሲሉ አክለው ገልጸዋል። የሰላም ስምምነቱ ከኢፌዴሪ መከላከያ ሰራዊት ውጭ ያሉ ኃይሎችን ከትግ ግራይ ክልል እንዲወጡ ቢደነግግም እነዚህ ኃይሎች ተጠናክረው እንዲቀጥሉ ተደርገዋል። የኤርትራ ወታደሮች ሙሉ ለሙሉ አልወጡም ሲሉም ተናግረዋል። የፌዴራል መንግስት የትግራይ የጸጥታ ዋስትና ሳያረጋግጥ የትግራይ መከላከያ ሰራዊት አባላት እንዲበተኑ በመጠየቅ የተስማሙበትን ትጥቅ የማስፈታት ቅደም ተከተል ቀይሯል። ይህም ሁለቱ ነገሮች ጎን ለጎን በአንድ ጊዜ እንዲፈጸሙ ከሚያዘው የሰላም ድንጋጌ የሚቃረን ነው ሲሉም ተደምጠዋል። በሌላ መልኩ እንደ የትግራይ ሰላም ኃይል ቲፒፍ ያሉ ከቁጥጥር ውጭ የሆኑ ከፊል ወታደራዊ ቡድኖች ህጋዊ የሆኑ የትእዛዝ መዋቅሮች ውጭ በመንቀሳቀስ ህይወት ቀጣፊ ግጭቶችን ቀስቅሰዋል። ይህ ኃይል የሚያደርገው እንቅስቃሴ ህወሀት ከተገነጠለ የፖለቲካ ቡድንና በፌዴራል መንግስት አካላት ድጋፍ የሚደረግላቸው በመሆኑ በአፋር በትግራይ ድንበር አካባቢ ውጥረትን አባብሷል። የአፋር ክልል ባለስልጣናት የትግራይ ኃይሎች ጥቅምት 26 ቀን በቶንሳ ቀበሌ መጋሌ ወረዳ ላይ ከባድ የጦር መሳሪያ ተኩስ ከፍተዋል ሲሉ ወንጅለዋል። የትግራይ ጊዜ አስተዳደር በበኩሉ ውንጀላውን መሰረተ ቢስ እናም በዚህ ሰብል በሚሰበሰብበት ወቅት የትግራይን ህዝብ ለመጉዳት ታስቦ የተደረገ ሴራ ነው ሲል ውድቅ አድርጎታል። የትግራይ የሰላም ኃይል አካል የሆኑት ብርጋዴን ጀነራል ገብረ እግዚአብሔር በየነ የትግራይ የሰላም ኃይል አሁን ካፋር ወጥተው ወደ ትግራይ አካባቢዎች መግባታቸውን፣ የእኛ ዘመቻ የመከላከልና ለትንኮሳዎች ምላሽ የመስጠት ነው ሲሉም አምነዋል። የእርሳቸው ገለጻ ውጤታማ የክትትል ዘዴ በሌለበት ሁኔታ በመከላከልና በግጭት ማባባስ መካከል ያለው መስመር መደብዘዙን ያጎላል። እነዚህ ግጭቶች ከተዘገቡ በኋላ በፌዴራል መንግስት የተፈጸመው የድሮን ጥቃት የሰላም ስምምነቱ እንዲፈርስ እጁ እንዳለበት ይበልጥ አሳይቷል። የትግራይ ጊዜያዊ አስተዳደር የድሮን ጥቃቱ የፕሪቶሪያውን ስምምነት ሙሉ በሙሉ የሚጥስና ስምምነቱን በከባድ አደጋ ላይ የሚጥል ነው ሲልም ገልጿል። በተጨማሪም የፌዴራል መንግስት የስምምነቱን ውሎች በግልጽ እየጣሰ ነው ሲልም ከሷል። ምዕራብ ትግራይ የፌዴራል መንግስት ፈቃደኝነት መፈተኛ ከምዕራብ ትግራይ የተፈናቀሉ ቤተሰቦች እንዳይመለሱ በተከለከሉበት ለመመለስ የሞከሩትም ጭምር በኃይል እንደገና እንዲሰደዱ በተደረገበት አካባቢ በዘር ማጽዳትና በግዳጅ ማፈናቀል ወንጀል የተጠረጠሩት ኮሎኔል ደመቀ ዘውዱ አሁንም በፌዴራል ከሰለጠኑ ሚሊሻዎችና ከኤርትራ ጦር መኮንኖች ጋር በመተባበር እየሰሩ ነው። በሰብአዊ መብት ተሟጋች ቡድኖች በተሰነደው እነዚህ ድርጊቶች የተፈናቃዮችን ቀውስ ያራዝማሉ እንዲሁም የፕሪቶሪያን የሰብአዊ እርዳታ ድንጋጌዎች በቀጥታ ይጥሳሉ። ምን የተባለው በአሁኑ ወቅት የጠቅላይ ሚኒስትሩ አማካሪ ሆነው እያገለግሉ ያሉት አቶ ጌታቸው ረዳ በቅርቡ ከኮሎኔል ደመቀ ዘውዱ ጋር በሁመራ ተገናኝተው የተፈናቀሉ ሰዎች በሰላም መመለስና የሲቪል አስተዳደርን ስለማደስ ተወያይተዋል። ይሁን እንጂ የተሟላ የዘር ማጽዳት ከተፈጸመ በኋላ በቦታው ላይ ያለው የአካባቢ አስተዳደር እየቀጠለ ያለ በመሆኑ የተሟላ የዘር ማጽዳት ከተፈጸመ በኋላ በቦታው ላይ ያለው የአካባቢ አስተዳደር እየቀጠለ ያለ መሆኑ መሆኑ እንዲሁም የፌዴራል መንግስት ይህንን አስተዳደር የማፍረስ ፍላጎት አለማሳየቱ የፌዴራል መንግስት የሰላም ሂደቱን በማዳከም ረገድ ዋነኛ ተዋናይ መሆኑንም ያመላክታል። ፕሪቶሪያ ወደ ህገ መንግስታዊ ስርዓት መመለሻ መሰረቱ የፕሪቶሪያ ስምምነት ከሰላም ስምምነት በላይ ነው። ይህ ስምምነት ለሁለት ዓመታት በትግራይ ክልል ውስጥ የተደረገውን አስከፊ ጦርነት ለመጀመሩ ግብዓት በሆኑ ክስተቶች ምክንያት የተናደውን የኢትዮጵያ ህገ መንግስታዊ ስርዓት ለመመለስ የሚያስችል ማዕቀፍ ነው። በዚህ ሁሉ ዳራ ውስጥ በአንድ ወቅት ተስፋ የተጣለበት ፕሪቶሪያን አክብሩ የሚለው የህዝብ መፈክር የፕሪቶሪያ ስምምነት እየተጣሰ ነው ወደሚል አስከፊ ማስጠንቀቂያነት ተቀይሯል። የአሜሪካ አምባሳደር ኤርቪን ጆዜ ማሲንጋ ባለፈው በግንቦት ወር በሽረ ትግራይ ክልል ባደረጉት ጉብኝት የችግሩን ሰብአዊ ገጽታ ጎልተው ሲገልጹ፣ እዚህ ትግራይ ውስጥ ለረጅም ጊዜ ተፈናቅለው የኖሩ ሰዎች አሉ። ወደ ቤታቸው መመለስ አለባቸው። ህዝቡን እናስቀድመው፣ ፖለቲካው ሁለተኛ እናድርግ፣ የምናደርገውን ጥረትም የሚመራው ይህ ይሁን በማለት ነበር ሁኔታቸውን የገለጹት። የፌዴራል መንግስት የፕሮቶሪያን ስምምነት አለመተግበሩ፣ ከመከላከያ ውጭ ያሉ ኃይሎችና የኤርትራ ኃይሎች በትግራይ መገኘታቸው እንዲሁም ከህግ ውጭ ያሉ ታጣቂው ች ኢትዮጵያን ወደ ሌላ ጥፋት ሊመልሷት እንደሚችሉም ስጋት ይጥላል ተብሏል። ብልጽግና ፓርቲ የኢትዮጵያ መከላከያ ሰራዊትና የፌዴራል የጸጥታ ተቋማት ይህንን ወደ ጥፋት አቅጣጫ እየተደረገ ያለውን ጉዞ ለመቀልበስ አስቸኳይ እርምጃ መውሰድ አለባቸው። ፖለቲካን ወደ ጎን በማድረግ የዜጎችን ህይወት ቅድሚያ መስጠት አማራጭ ሳይሆን የሞራልና የህገ መንግስታዊ ግዴታ ነው። የፕሪቶሪያን ግዴታዎች ላለመፈጸም የሚደረግ ማንኛውም መጓተት ኢትዮጵያን ወደ ሌላ ሊቀለብስ የሚችል ጥፋት ያቀርባል ይገባታል ሲሉም አክለው ሀሳባቸውን ገልጸዋል። ደቡብ አፍሪካ ፍልስጤማውያንን ከሀገራቸው ማጽዳት ነው በማለት ፍልስጤማውያንን እንደማትቀበል አስታወቀች። ከጋዛ የመጡ ናቸው የተባሉ በርካታ ፍልስጤማውያን ወደ ግዛቷ መግባታቸውን ተከትሎ ሀገራቸውን ለቀው እንዲወጡ የሚያደርጉ ፍልስጤማውያንን ከዚህ በኋላ እንደማትቀበል አስታወቀች። ፍልስጤማውያኑ በብዛት ከሀገራቸው እንዲወጡ የሚደረግ የማጽዳት አጀንዳ ሊሆን ይችላል በማለት ከጋዛም ሆነ ከሌሎች ግዛት የሚመጡ ፍልስጤማውያንን አስጠንቅቃለች። ደቡብ አፍሪካ እዚህ ውሳኔ ላይ እየደረሰችው ባለ ባለፈው ሳምንት ከጋዛ ወደ አገሪቱ 153 ፍልስጤማውያን ተሳፋሪዎችን የያዘ አውሮፕላን አወዛጋቢ በሆነ መንገድ ወደ ግዛቷ ከገቡ በኋላ ነው። ከ150 በላይ የሚሆኑት በአንድ አውሮፕላን የተሳፈሩ ፍልስጤማውያን ደቡብ አፍሪካ መድረሳቸው ብዙ ገጽታዎች ግልጽ ያልሆነና አከራካሪ ሆነው እንደተገኙ ባለስልጣናት አስታውቀዋል። በዚህም ምክንያት ደቡብ አፍሪካ ከዚህ በኋላ ፍልስጤማውያንን የሚያጓጉዙ ተጨማሪ የቻርተር በረራዎችን መቀበል እንደማትፈልግ ገልጻለች። በረራው ፍልስጤማውያን ኢትዮጵያውያንን ከጋዛና ከዌስት ባንክ የማጽዳት ግልጽ አጀንዳ አካል ነበር ሲሉ የውጭ ጉዳይ ሚኒስቴሩ ሮናልድ ላሞላ ሰኞ ዕለት ተናግረው ነበር። የእስራኤል ባለስልጣናት ለዚህ ክስ ምላሽ አልሰጡም። ሆኖም ደቡብ አፍሪካ ቀደም ሲል 153ቱን ፍልስጤማውያንን ለመቀበል ተስማምታ እንደነበርም ተናግረዋል። በደቡብ አፍሪካ የሚገኘው የፍልስጤም ኤምባሲ ቡድኑ ከእስራኤል ራሞን የአየር ማረፊያ ተነስቶ ወደ አገሪቱ ምንም አይነት መልእክት ቀድሞ ሳይልክና ያለምንም ቅንጅት በኬንያ ዋና ከተማ ናይሮቢ በኩል እንደበረረም ተናግሯል። ያልተመዘገበና አሳሳች ድርጅት የጋዛ ዜጎችን ችግር እንደተጠቀመበት፣ ቤተሰቦችን እንዳታለለ፣ ገንዘብ እንደሰበሰበና ና መደበኛ ያልሆነና ና ኃላፊነት በጎደለው መንገድ ጉዟቸውን እንዳመቻቸም ተናግሯል። የፍልስጤም የውጭ ጉዳይ ሚኒስተር በኤምባሲው በኩል ከዚህ ውድቀት የተነሳ ይህንን ሁኔታ ለመፍታት ከደቡብ አፍሪካ ጋር እየሰራ መሆኑንም ተናግሯል። ለዚህ ውዝግብ መንስኤ የሆነው በረራ በደቡብ አፍሪካ ኦአር ታምቦ ዓለም አቀፍ አየር ማረፊያ የደረሰው ሐሙስ ዕለት ነበር። ተሳፋሪዎቹ መጀመሪያ ወደ ደቡብ አፍሪካ እንዳይገቡ በመከልከላቸው ከ10 ዓመታት በላይ ከአውሮፕላኑ መውረድ ሳይችሉ ቀርተዋል። በእስራኤልና በሐማስ መካከል በጋዛ በተደረገው ጦርነት የፍልስጤምን ዓላማ በጽኑ የደገፉት የደቡብ አፍሪካ ባለሥልጣናት ይህ የሆነው ተሳፋሪዎቹ በፓስፖርታቸው ውስጥ የመነሻ ማህተሞች ስላልነበራቸው ነው ይላሉ። ፍልስጤማውያን ያለ ቪዛ ወደ ደቡብ አፍሪካ እንዲጓዙና ለዘጠና ቀናት እንዲቆዩ ይፈቀድላቸዋል። በመጨረሻም ተሳፋሪ ተሳፋሪዎቹ በደቡብ አፍሪካ የሚንቀሳቀስ የበጎ አድራጎት ድርጅት ጣልቃ ከገባ በኋላ ከአውሮፕላኑ እንዲወርዱም ተፈቅዶላቸዋል። የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎሳ ይህ የሆነው ከርኅራሄና ሀዘኔታ የተነሳ ነው ብለዋል። ከተሳፋሪዎቹ ውስጥ ሀያ ሶስት ተሳፋሪዎች ወደ ሌላ ቦታ ስለበረሩ የተቀሩት ፍልስጤማውያን ወደ አገሪቱ እንዲገቡ ተፈቅዶላቸዋል ሲሉ የደቡብ አፍሪካ ባለስልጣናት ተናግረዋል። ቅዳሜና እሁድ የሚካሄደው የቡድን ሀያ መሪዎች ጉባኤን ለማስተናገድ የደቡብ አፍሪካን ዝግ እጁነት በተመለከተ ለመገናኛ ብዙሃን በሰጡት መግለጫ የውጭ ጉዳይ ሚኒስቴሩ ላሞላ የሐሙስ እለቱ በረራ ፍልስጤማውያንን ከፍልስጤም ወደ ብዙ የዓለም ክፍሎች የማስወገድ ሰፊ አጀንዳ አካል እንደሆነም ተናግረዋል። በግልጽ የተቀናበረ ተግባር ነው፣ ምክንያቱም ወደ ደቡብ አፍሪካ ብቻ አይደለም የተላኩት። እንደዚህ አይነት በረራዎች የተላኩባቸው ሌሎች ሀገራትም አሉ ሲሉ ምንም አይነት ዝርዝር መረጃ ሳይሰጡ ተናግረዋል። ጉዳዩ እየተጣራ መሆኑንም አክለዋል። ጊፍት ኦፍ ዘ ጊፍትስ የተሰኘ የ ደቡብ አፍሪካ በጎ አድራጎት ድርጅት እንደገለጸው ከሁለት ሳምንታት በፊት 176 ፍልስጤማውያንን የያዘ ሌላ አውሮፕላን በጆሐንስበርግ ያረፈ ሲሆን አንዳንድ ተሳፋሪዎች ወደ ሌሎች አገራትም ሄደዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፍልስጤማውያንን ከጋዛ በፈቃደኝነት ወደ ሌሎች አካባቢዎች ስለማስፈር በተደጋጋሚም ተናግረዋል። ይህ እርምጃ በፍልስጤማውያን በሰብአዊ መብት ቡድኖችና በብዙ የዓለም አቀፍ ማህበረሰቦች የተተቸም ነው። ከበረራው አንድ ቀን በኋላ የደቡብ አፍሪካ ፕሬዚዳንት ትናንት ፍልስጤማውያን በናይሮቢ በኩል ባለፈ አውሮፕላን ውስጥ በሆነ መንገድ ተጭነው ወደ ደቡብ አፍሪካ በረሩ ማለታቸውን ኒውዝ 24 መዘገቡ ይታወቃል። የጋዛን መተላለፊያዎች የሚቆጣጠረው የእስራኤል ጦር አካል ኮጋት ባወጣው መግለጫ ነዋሪዎቹ ጋዛ ሰርጥን ለቀው የወጡት ኮጋት ከሚቀበላቸው ሶስተኛ ሀገር ፈቃድ ካገኘ በኋላ ነው ብሏል። ነገር ግን በወቅቱ ተቀባይ የተባለው አገር አልገለጸም። ኮጋት ሰኞ እለት ደቡብ አፍሪካን ፍልስጤማውያንን ለመቀበል የተስማማች ሶስተኛ አገር መሆኗንም ጠቅሷል። ደቡብ አፍሪካ እስራኤል በጋዛ ላይ የምታደርገውን ወታደራዊ እንቅስቃሴ በከፍተኛ ሁኔታ ትቃወመዋለች። ሀገሪቱ ፍልስጤማውያን ለነጻ አገርነት የሚያደርጉትን ትግል የምትደግፈው ከአስር አመታት በፊት ጀምራ ሲሆን በተለይም በ1990ዎቹ መጀመሪያ ላይ የጸረ አፓርታይድ ተምሳሌት የሆኑት ኔልሰን ማንዴላ ለፍልስጤማውያን አላማ ድጋፍ ለመስጠት የገቡት ቃል ይታወሳል። ግጭቱ ከተጀመረበት ጊዜ አንስቶ በደቡብ አፍሪካ ዙሪያ ትላልቅ ለፍልስጤም ድጋፍ ሰልፎች ተካሂደዋል በሀገሪቱ ውስጥ ከሰሃራ በታች ባሉ የአፍሪካ ሀገራት ውስጥ ትልቁን የአይሁድ ማህበረሰብ የሚያስተናግድ አነስተኛ የእስራኤል ደጋፊ ሰልፎችም ተካሂደዋል። በ2023 የደቡብ አፍሪካ መንግስት እስራኤልን በጋዛ የዘር ማጥፋት ወንጀል ፈጽማለች በማለት ለዓለም አቀፉ የፍትህ ፍርድ ቤት ክስ አቅርቧል። እስራኤል የደቡብ አፍሪካን ጥያቄ መሰረተ ቢስ በማለት አጥብቃ ውድቅ አድርገዋለች።